በዛሬው መሰናዷችን በሊባኖስ በቤሩት ከተማ ጎዳና ላይ ነው የነበረውና ዱዳው ስለሆኑ ለማኝ የምናስቀኛቸው ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ሻድ ሙልቲ ሚዲያ ፕሮዳክሽን። ዱዳው ለማኝ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ ከሀገር ውስጥም ሆነ ከሀገር ውጭ ያላችሁ ውድ የሸድ መልቲ ሚዲያ ፕሮዳክሽን ተከታታዮች እንዴት ናቸው? በዛሬው መሰናዷችን በሊባኖስ በቤሩት ከተማ ጎዳና ላይ ኖሮ የነበረውና ዱዶው ስለሆኑ ለማኝ የምናስቀኘች ይሆናሉ። እስከ ፍጻሜው ድረስ አብራችሁን ቆዩ። እንደ ኦሮፓውያን የዘመን ቀመር በ1976 በፍልስጤም ነጻ አውጪዎችና በክርስቲያኖች የገዘፈ ተጽዕኖ ስር ትመራ በነበረችው ሉብናን ወይም ሊባኖስ በመባል የምትታወቁ አገዛት መካከል ጦርነት ተባክሞ ሀገሪቷን ያመሳት ይዟል። አንድ ለማኝ በቤሩት ጎዳኖች መሃል በነጻነት ይርመሰመሳል። ሰውነቱ ቆሽሾ አካሉ ይከረፋል። በባዶ እግሩ የሚራመድ ጸጉሩና ጺሙ የተንጨባረረ ነው። መናገርም የማይችል ዱዳ ነበር። ሁልጊዜ ዝም የሚለው ማውራት አይችልም። ነገሮችን በጥልቀት የሚመለከት አስተዋይ ነው ግና ከአንድ በቱ ቃላት አፍልቆ መናገር ተነፍቋል። በስሌት እና በብዜት ክስተቶች ይመረመራል። በበጋም ሆነ በክረምት ረዝሞ ከደረከተ ውስቁሎ ከተቀደደ ጥቁር ካፖርት ውጭ ሌላ የሚለብሰው ነገር የለም። የቤሩስ ደጋግ ሰዎች ያላቸውን ይሰጡታል፣ ሲበዛ ምስኪን ነውና ካላቸው ላይ ቀንሶ ያካፍሉታል። ከትልቁም ከትንሹም ጋር በምልክት እየተከባባ ይጫወታል፣ ድርጊቶቹ ያንሰበስፋሉ። አንድ ቂጣ እንጂ የበዛ ራባ አይቀበልም፣ የሚበቃውን የእለት ጉርስ እንጂ የተትረፈረፈ ነገርም አይፈልግም። የሚጠራበት ስም የለው፣ ዱዶው በሚል መጠሪያ እንጂ አይታወቅም። ሰው ላይ አይደርስም፣ ማንንም አይበድልም እጁን በሰው ሀቅ ላይ ዘረጋ። ሰማዩን እንደ ጣሪያ ምድርን እንደ ፍራሽ እየተገለገለ ይኖራል። ብርዱን እየማገ የቅዝቃዜ ጋቢን ደርቦ ከመንገዱ ጥግ ይተኛል። ጦርነቱ እንደቀጠለ ነበር። ወሬው ሁሉ ስለ ዘመቻው፣ ዜና ሁሉ ስለ አልቂቱ ሆኗል። የእስራኤል ጦር ዘመናዊ መሳሪያን ታጥቆ ወደ ቤይሩት በሰልፍ ይገባ ይዟል። በግስጋሴው መሃል ከጀግና ተዋጊዎች ብርቱ ተቃውሞ ቢያጋጥሙትም የቤይሩትን ሕዝብ በአሰቃቂ ውብ ድብደባ እያራገፈ በአስፈሪ መሳሪያና በአውዳሚ ዘጎሎች እየረፈረፈ በሬሳቸው ላይ በመራመድ ወደ ውስጥ መዝለቁን ቀጥሏል። ዱደው ለማኝ በሌላ ዓለም ውስጥ ከንፎ በራሱ ዛን ይሽከረከራል። ይነሳል፣ ይተኛል፣ ይለምናል፣ ይመገባል። የነበል ባል እሳቶች እየተመዘገዘጉ ከባባድ የሚባሉ ድምጾችን ያስተናግዱ ጀምሯል። የእሳት አረሮች ይወነጨፋሉ። ከባባድ መሰሪያዎች እየተተኮሱ የቂያማ ክስተት ያስታውሳሉ። ሁኔታው በእጅጉ ያስፈራል። የእስራኤል ጦር ዱዳው ወደሚተኛበት ጎዳና አቅራቢያ ሲጠጋ አንድን ፍልስጤማዊና ሊያስጠጉት ሞከሩ። የእስራኤል ጦር ዱዳው ወደሚተኛበት ሚተኛበት ጎዳና አቅራቢያ ሲጠጋ አንዳንድ ፍልስጤማውያን ሊያስጠጉት ሞከሩ ግና እሱ ፈቃደኛ አልነበረ። በምዕራብ ቤሩት ውስጥ ተንከራትተባቸውና የተኛባቸው መንገዶች እንደሚያድኑት እያመነ አስፋልት ዳር ኩርምት ብሎ መቀመጡን መረጠ። የእስራኤል ጦር ወደ ምዕራብ ቤሩት ሲደርስ ሰዎች ተስፋ በመቁረጥ ብቻቸውን ትተውት ነፍሳቸውን ለማዳን ሩጫ ጀመሩ። ከፊሎቹም ከመንገዱ ጥግ ካለው የፈራረሰ ሕንፃ ስር ተሸጉተው ቆሙ። ከሚጠብቃቸው የግድየ ጣፈንታ ለማምለጥ ሲሉን ተሸሸጉ። ዱዳው ላይ አንዳች ነገር እንዳይደርስበትም ሰክተዋል ከንቱ የሆነ እዝነት የእስራኤል ጦረኞች የያዘው ወታደር መኪና ከዱዳው አቅራቢያ በሚገኝ ትይዩ መንገድ ላይ ቆመ ሶስት ባለሙሉ ማዕረግ መኮንኖች ከመኪና ወረዱ ሁለት አጃቢዎች መሳሪያቸውን ደቅነው ከኋላ ተከተሉ መሳሪያቸውን አከባብለው ጣታቸውን ምላጩ ላይ በማድረግ በጥንቃቄ ተጓዙ በድምሩ አምስት ወታደሮች ነበሩ ከኋላቸው በርካታ የታጠቁ ተሽከርካሪዎች በወታደር ተሞልተው ቆመዋል። ቦታው አስፈሪ ድባብ የሚነፍስበት በሞቱ ሰዎች ሬሳ የተጨማለቀ የደም ሽታና በሚያጠን የባሩድ ጭስ የተሞላ ነበር። ወታደሮቹ ወደ ሩዳው ቀረቡ። እሱ መሬት ላይ ተዘርግቶ በዙሪያው ስላለው ነገር ሁሉ ደንታ ቢስ ነበር። በራሱ ዓለም ውስጥ እየዋለለ ሲጋራውን ቡግ አድርጋል። መኳንኖቹ እርሱ ዘንድ በመድረስ ሁለት እርምጃ ሲቀራቸው ሞትን በደስታ እንደሚቀበል ሰው ከተቀመጠበት ብድግ አለ። እስራኤሉ ዋና አዛዥ ኮሎኔል እጁን ወደ አናቱ በማንሳት በብሬስጠኛ እንዲህ አለ፤ በእስራኤል መከላከያ ሰራዊት ስም ሰላም እልሃለሁ። ኮሎኔል እስራኤልን ለማገልገል ላደረጋችሁት ቁርጠኛ ትግል በእኔና በእስራኤል መንግስት ስም አመሰግናለሁ። ያለ እርሶ ቤሩት አንገባም ነበር። ዱዳው ለማን ያኑን ቃል በረጋ መንፈስ ከአንድ በታጠጡ ሰላምታውን መለሰ። ፊቱ ላይ ለስላሳ ፈገግታ ይታያል። በዕብራይስጥኛም በቀልድ መልክ ትንሽ ዘገያቸው እያለ መኪናው ላይ ተሰቀለ። ዘመናዊ መሳሪያና እስከ አፍንጫው የታጠቀው ወታደራዊ መኪና ከኋላ እየተከተሏቸው ጉዟቸውን ቀጠሉ። የዕብራይስጥ ቋንቋ ጠንቅቀው የሚያውቁ ፍልስጤማውያን ለቦታው ቅርብ ስለነበሩ ውይይቱን ሰምተው ኖሯልና ተደናገጡ። ለካ ከጉያቸው ሸሽገው ሲቀልቡት የኖሩት የገዛ ጠላታቸውን ነበር። እስራኤላዊ ሰላይ የኖረበትን ስፍራ እየተመለከተ የቤሩትን ነዋሪያንን እየገላመጠ ሀገሩን ለቆጣ ድጹ ለብሶ ስጋው ደልቦ እስላምን ለማጥፋት የሚኳትም ስንትና ስንት ይህን ዱዳ መሳይ አለ። አላህ ይጠብቀን። የዛሬው ፕሮግራማችን ይህንን ይመስላል ኢንሻአላህ። ከታሪኩ ብዙ ነገር ተምራችኋል። ቪዲዮን ላይክ፣ ሼር እንዲሁም ለተናሉ አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ ሻድ መልቲሚዲያ ፕሮዳክሽን የሁሉ ጊዜ ምርጫችን